ሁልጊዜ ከዘገየው በኋላ ነው የሚገባ። ፍጥን ፍጥን እያልን በህይወት ጎዳና በመመላለስ ውስጥ የማናያቸው ስሜቶች፣ እውነቶች፣ ቅሬታዎች አይጠፉ። የተረጋጉ ሰዎች ግን ታድለው ነገሮችም በዝግታ ያጤናሉ። አፍንጫቸው ስር ምን እየተካሄደ እንደሆነ ያውቃሉ። ለመጀመሪያ ጊዜ ፍጥን ፍጥን ማለቴን ጠላሁት። ለመጀመሪያ ጊዜ ጉትት እርግት የሚሉ ያልገባቸውን ነገር ገግመው የሚጠይቁ ዋዛ ፈዛዛ ጨዋታውን በቁም ነገር አይተው የሚመረምሩ ሰዎችን ቀናሁባቸው። ልክ የራቀች የመሆኑ ሲገባ፣ ልክ ይብቃኝ ስትለኝ፣ ሩጬና ቆም አንደበቴም ብሬም አቅም አልባ ስለሆነብኝ ዓይኗኗን እያየው ባኬሽ አትጅብኝ አልኳት። እሷ መዘንጋቴን እየቆጠረች አቂማብኝ ነበር። በዘገየ ቁጥር መጠበቅ አድግሟት ነበር። ህልሜ ላይ ከትሜ ወዛል ባሁንኝባት ነበር። መዘናጋቴ ውስጥ ድክመቴን ደጋግማ ለራሷ ደጋግማ ለዙሪያ ላሉት ሰዎች እያስመሰከረችብኝ ነበር። መዘንጋቴን እየቆጠረች እየታገሰች ነበር። እምትሄድ ስላልመሰለኝ ተዘናግቼ ነበር። በቃኝ ብላኝ ሄደች ዕለት ከእሷ ውጪ የምኖር ፍርሃት ናጠት ውስጤ። ለበጎ ነገር ብዬ ነገርኩት፣ ግን አላመንልኝ። እንደምወዳት ነገርኳት። ከእሷ ጋር ማርጀት እንደምፈልግ ነገርኳት። እንከን አልባ ፍጡር እንደሌለ ነገርኳት። እሷ ግን አልጣማት። በቀደም እኩለ ሌሊት ነቅቼ እስኪ ነጋ ድረስ ስለ እሷ ብቻ እንዳሰብኩኝ ሰው በተሰበሰበበት የሆነውን ማብራራት ጀምሬ እምባ እንዳቋጠረኝ ልቤ ውስጥ የተገነባውን የጩኝነት ጊዜ ትዳር እንደሚያክል ማን ነው የሚነግርልኝ? እሷ እንደው ዘገየ ብላ እኔን ምስማት አቁማለች። አንዳንድ መዘግየት ከመቅረትም ይበልጣል። አሁን እውነት ዝም ብላ ነው እንጂ እሊ ይዟት ነው እንጂ ቁርጫ አለሁ ብላ ነው እንጂ እንደዋዛ የምትወደውን ሰው ዘገየ ብሎ መተው ነበረባት? ብቻ ግን የሆነ ሆኖ አንድ ቀን ትመጣለች፣ እጠብቃለሁ።